ሰላም እንዴት ናቸው? ኩራት ተመልካቾቻችን አሁን ለማየት የመረጥኩት ርዕስ በዚህ ዘመን በዚህ የቴክኖሎጂ ጊዜ እንደ ኢትዮጵያ እንደ ወጣት፣ እንደ ስራ ፈላጊ እጅግ በጣም አስፈላጊ እጅግ በጣም አስደማሚ ብዙ ጸጋ ብዙ በረከት ማምጣት የሚችል ነገር ግን ብዙ ሰዎች እየተጠቀሙበት ያልሆነ ርእሰዕ ጉዳይ ይዘን የመጣሁትና ፈጣሪ ፈቅዶ ይህንን ቪዲዮ ወደ እናንተ እንዳደርስ እግዚአብሔር ስለረዳኝ እናንተም እንደዚህ አጋጣሚ ስክሮል ስታደርጉ ይህንን ቪዲዮ እናንተ ጋር እንዲደርስ ፈጣሪ ስለፈቀደ ፈጣሪን በማመስገን እንጀምረዋለን። ሁሌ እንደዚህ አድርጌ ነው ጀምረው ኔ ለምን ፈጣሪ ያልባረከው ፈጣሪ ያላለው ነገር ህይወት መኖር ስለማይቻል ማለት ነው። ብዙ ሰዎች በዚህ ጊዜ ሲናገሩት የምታደምጡት ነገር አለ፣ ዲጂታል ማርኬቲንግ የሚባል ማለት ነው። ነገር ግን ከዲጂታል ማርኬቲንግ በላይ በዚህ ቴክኖሎጂ ጊዜ በዚህ በሀያ አንደኛው በጣም ፈጣን አክሰሲብል በሆነ ጊዜ ከዲጂታል ማርኬቲንግ በላይ ዲጂታል ኢኮኖሚ የሚባል አለ ማለት ነው። ብዙ በዓለም ደረጃ አሁን ሳየው ዲጂታል ኢኮኖሚ በምርዕስ ላይ ብዙ የሚተነትን ሰው ኮንተንት ክሪኤተር አላየውም ማለት ነው። ስለዚህ ዲጂታል ማርኬቲንግ አንዱ ምዕራፍ የዲጂታል ኢኮኖሚ ነው ማለት ነው። ስለዚህ ከዲጂታል ማርኬቲንግ በላይ ዲጂታል ኢኮኖሚ መሰረታዊ እውቀት፣ መሰረታዊ ጥበብ ሊኖር ይገባል ማለት ነው። አሁን በዚህ ሰዓት በዚህ ጊዜ ኦንላይን ማርኬት፣ ኦንላይን ስራዎች ከእጅ ከፊዚካል ንክኪ ውጭ የሆኑ ዶላር የሚያመጡ ስራዎች ለማግኘት ዲጂታል ማርኬቲንግ ብቻ ማወቅ በቂ አይደለም። ከዚህ በላይ በጣም አቃፊ፣ ለሁሉም ቴክኖሎጂ፣ ለሁሉም ሀብት፣ ለሁሉም ጸጋና በረከት አቃፊ የሆነ ዲጂታል ኢኮኖሚ ነው ማለት ነው። ስለዚህ ዛሬ የምናወራው ስለ ዲጂታል ኢኮኖሚ ነው ማለት ነው። እንዳልኳችሁ ዲጂታል ማርኬቲንግ አንድ ምዕራፍ ናት፣ ከዲጂታል ኢኮኖሚ አንድ ምዕራፍ ብቻ ናት። ዲጂታል ማርኬቲንግ እያለ ነው ምን ጠራት ማለት ነው። ስለዚህ በሰፊው ዲጂታል ኢኮኖሚ መሰረታዊ የሆነ ሀሳብ መሰረታዊ የሆነ መርህ ሊኖር ይገባል ማለት ነው። ስለዚህ ዲጂታል ኢኮኖሚ ማለት ምን ማለት ነው ከማለታችን በፊት ይህንን ቻናል እናንተን ለማገልገል አብሮ ለማደግ የሚፈልግ ሰው ለማገልገል እስከሆነ ድረስ እና ብዙዎችን እንዲገለገሉ ለማድረግ ሰብስክራይብ በማድረግ ጀምሩት። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር አድርጉት፣ ለብዙዎች እንዲደርስ። አብረን እያደግን ያለ ነው ያደገ ዩቱብ አንድ ሚሊዮን ሁለት ሚሊዮን ሰብስክራይበር ያለውን ነገር ከማየት እኔ የምመክራችሁ ትናንሽ ሰብስክራይበር ያላቸው በጣም ትንሽ ጥቂት ቪው ያላቸው ቪዲዮዎች ብታዩ እጅግ በጣም ጠቃሚ ናቸው። ሚስጥሩ ያው እንግዲህ በራሳችሁ ፈትሹት። በጣም ትላልቅ ቪው ያላቸው ባለቤቶች ትናንሽ ሰብስክራይብ ያላቸው ቻናላችሁ ነው የሚያዩት እውቀቱ ዛና ያለው ፍላጎቱ ዛና ያለው መሰረታዊ እውቀት እነሱ ጋና ስላለ እነዚህ ሰዎች ማበርታት ራስን ማበርታት ነውና ሰብስክራይብ አድርጉ። ስለዚህ ዲጂታል ኢኮኖሚ ማለት ምን ማለት ነው? ኢኮኖሚ ማለት እንደምታውቁት ዲማንድ እና ሳፕላይን አንድ ላይ ለማምጣት ዊች ሚንስ ያለን የዓለም ሀብት ውስን እስከሆነ ድረስ የሰው ልጆች ፍላጎት ደግሞ ውስን እስካልሆነ ድረስ እነዚህ የሰው ልጅ ፍላጎትና እና የዓለም ሀብት ማመጣጠን የሚችል ሪሶርስ አሎኬሽን ኢኮኖሚ ተብሎ ይጠራል ማለት ነው። ይሄ ሪሶርስ አሎኬሽን ኦር ሪሶርስ ዲስትሪቢሽን ሰትል የሚያደርግ ተርም ኢኮኖሚክስ ብለን ከጠራ ነው። ኢኮኖሚክስ በሁለት ነው የሚከፈለው፣ ማይክሮ እና ማክሮ፣ ውህች ሚንስ ኤምአይ እና ኤምኤ። ማክሮ ማለት አጠቃላይ የሀገር ጂዲፒ፣ የኢንተርናሽናል ጂዲፒ የሚያጠና ሲሆን ማይክሮ ኢኮኖሚ ማለት ግን እያንዳንዱ የሰው ልጅ ግላዊ የሆነ ፕራይቬት ፊርምስ ትናንሽ ኤምኤስ የምንላቸው ማይክሮ ፋይናንስ ማይክሮ ቢዝነስ የምንላቸው የሚያጠራ ነው። ስለዚህ ይህንን ደፊኒሽን ከሰጠን በኋላ ኢኮኖሚ ከጊዜ ወደ ጊዜ እያደገ መምጣቱ ይታወቃል ማለት ነው። ስድስት ደረጃዎችን አልፎ እዚህ ያለንበት ጊዜ ዲጂታል ኢኮኖሚ በምንልበት ጊዜ ደርሰናል ማለት ነው። የሰው ልጅ ንቃተ ህሊና፣ የሰው ልጅ አመለካከት፣ የሰው ልጅ አስተሳሰብ እያደገ በሄደ ቁጥር ኢኮኖሚም ራሱ ራሱን በራሱ እያሳደገ መጥቷል ማለት ነው። ድሮ እንደምታውቁት በአራተኛው ክፍለ ዘመን ጀምረው እስከ አስራ ሰባተኛው ክፍለ ዘመን የሰው ልጅ ባርተሪ ሲስተም ሲጀመሩ ነበረ። ያ የኢኮኖሚ እድገት የመጀመሪያው ሰው ልጅ ሲነቃ የተወሰነ ንቃት ህሊና ፕሮግረስ ሲያሳይ ባርተሪ ሲስተም አንድ እቃ ወደ አንድ እቃ በመቀያየር ሲገበያዩ ነበረ ማለት ነው። ማርኬቲንግ በዛ ነበረ ማለት ነው። በዛን ሰዓት መርካቶ አልነበረ። በዛን ከዱባይ ወደ ቦሌ ከቦሌ ወደ ሌላው ዘመናዊ የሆነ ከተማ የሚደረግ እንቅስቃሴ አልነበረም ማለት ነው። ስለዚህ ከዛ እያለ እያደገ ወደ ሃንቲንግ ጋዘሪንግ፣ ወደ አግሪካልቸር፣ ወደ ማኑፋክቸሪንግ፣ ወደ ኢንዱስትሪ፣ ወደ ሰርቪስ፣ አሁን የምናየው ደግሞ ወደ ዲጂታል ኢኮኖሚ መጥተናል ማለት ነው። ስለዚህ ዲጂታል ኢኮኖሚ ማለት ዛሬ የምናየው ዲጂታል ኢኮኖሚ ነው። ዲጂታል ኢኮኖሚ ማለት ምን ማለት ነው ብለን ካየን፣ ሰብስክራይብ አድርገሃል አይደለም ማለት አብረን እንደግ ባልንበት ጊዜ ሰብስክራይብ አድርግና አብረን ይሄ ዩቲዩብ ቻናል የራሳችን የሁላችን መሆኑን አውቀን በየጊዜው የሚለቀቁ ቪዲዮዎች ወደ ተግባር እየቀየርን ዋን ስቴፕ ህይወታችንን ከፍ እያደረግን እንሄዳለን ማለት ነው። ስለዚህ ዲጂታል ኢኮኖሚ እንዳልኳችሁ ማለት ምን ማለት ነው? እያንዳንዱ ሰርቪስ፣ እያንዳንዱ ምርት ዲጂታል በሆነ እንቅስቃሴ የሚደረግ ሲስተም ነው ማለት ነው፣ ስርዓት ነው ማለት ነው። ቴክኖሎጂ፣ ግንኙነታችን፣ ግብይታችን፣ ምርታችን፣ አገልግሎታችን ሁሉ ቴክኖሎጂ በሆነ መንገድ የምንሰራው ከሆነ ዲጂታል ኢኮኖሚ ይባላል ማለት ነው። የዲጂታል ኢኮኖሚ መርሆች አሉ። ዋና ፕሪንስፕል የምንላቸው ፒላርስ ኦፍ ፕሪንስፕል የምንላቸው ነገሮች አሉ። አንደኛው ኮኔክቲቪቲ ነው፣ ዊች ሚንስ አክሰስ ማለት ነው። በፊዚካል ዓለም ሲሆን አክሰሱ በጣም ጠባብ ነው። ዲጂታል ኢኮኖሚ ሲሆን ግን እዚህ ኢትዮጵያ ሆነ ከመቅጽበት ዓለም አቀፋዊ የሆነ ግብይት ዓለም አቀፋዊ የሆነ የቢዝነስ ስራ ተሳታፊ ልትሆን ትችላለህ ማለት ነው። አንዱ መርሁ ኮኔክቲቪቲ ነው ኦር አክሰስ ነው። ሁለተኛው መርሁ ምንድን ነው? ዳታ ነው መረጃ ነው። መሰረት የሚያደርገው መርሁ መረጃ ነው። መረጃ ሊኖር ይገባል ማለት ነው። የት አካባቢ ነው፣ በአንተ እውቀት፣ በአንተ ምርት የሚሸጥበት ቦታ የት ነው የሚለውን ነገር ኖት ኦን ሊዛት ኦቨር ኦል ዳታ መረጃ ሊኖር ይገባል። በዲጂታል ኢኮኖሚ ተጠቃሚ እንድትሆን ዳታ ሊኖርህ ይገባል። ይህ ሁለተኛው መሩህ ነው። ሶስተኛው መሩህ እኖቤቱ መሆን አለብህ። ፈጣሪ መሆን አለብህ። የቴክኖሎጂ ሰው መሆን አለብህ። አሁን እንደዛ ስልህ፣ አይ እኔማ የቴክኖሎጂ ሰው አይደለሁ ምናምን። ቆይ አሁን የያዝከው ሞባይል ስማርትፎን አለ ምንምን ምን ምን እንደምትጠቀም ሴቲንግ ገብተህ አሁን አብዛኛው ሰው ስለ ሞባይል ምንም የሚያውቅ ተአምር የለም። አሁን የዓለም ገበያ መርካቶ ሳይሆን፣ አሁን የዓለም ገበያ ኖርዌይ ሳይሆን ቤንጂንግ ሳይሆን ፕሪቶሪያ ሳይሆን አሁን የዓለም ገበያ እጅህ ላይ ያለ ሞባይል ነው ማለት። ብዙ ሰው ግን ሞባይል ተሸክሞት ነው የሚሄደው ለመደወል ብቻ። ለመደወልም ራሱ አንዴ ሞባይሉ የሚደውልበት መንገድ ካላወቀ ራሱ እሱም ራሱ መሰረታዊ የሆነ እውቀት የለውም ማለት። ስለዚህ ስማርት ፎን ካለህ እና የኢንተርኔት አክሰስ ካለህ ኦረዲ በዚህ ሰዓት እኔ ገንዘብ የለኝም ማለት እጅግ በጣም አስደማሚ አሳፋሪ ነገር ነው። የሚሆነው ማለት ነው ብዙ ሰዎች ሞባይላቸው ይዘው ሚሊየንስ ገንዘብ ይዘዋል ማለት ነው። በዚህ ጊዜ በዲጂታል ኢኮኖሚ መረጃ ኑሯቸው ከመቶ ሚሊዮን በላይ ኦንላይን ፕላትፎርም ቢዝነስ አሉ ማለት ነው። አሁን እኛ ከዚህ መቶ ሚሊየን መቶ ሚሊየን አክሰስ ላይ አንዱ እንኳ ራሱ ማወቅ አልቻልንም ማለት ነው። ኢትዮጵያ ላይ ኤክሰርሳይስ የሚደረጉ አሁን በፍሪላንሰር አማዞን፣ አሊባባ፣ ፋይበር እነዚህ ነገሮች ራሱ አሁን ኢትዮጵያ ላይ ኤክሰርሳይዝ እየተደረጉ ያለው፣ እኛ አሁን ከራሴ ጀምሮ በየትኛው ኦንላይን ሾፒ ነው እየተጠቀምን ያለ ነው? ምን አደረግንበት ይሄ ሞባይል? በየጊዜው በቃ ፌስቡክ ስክሮል ስክሮል፣ በየጊዜው ቲክቶክ ስክሮል ስክሮል። ምንድን ነው ሞባይሉ ነው እኛ ጋር እየተጫወተ ያለው፣ እኛ ሞባይላችን ጋር እየተጫወትን ያለ? ስለዚህ እየተጫወት ነው ያለው ጌም ማወቅና መረዳት እጅግ በጣም አስፈላጊ። ሌላ ሌላው የዚህ ዲጂታል ኢኮኖሚ መርሁ አለም አቀፋዊ ነው ማለት ነው። ወርልድ ዋይድ ነው በቃ በአካባቢ በጊዜ የተወሰነ አይደለም ማለት ነው። ኢን ማይክሮ ሰከንድ የፈለከው ቦታ የፈለከው ከተማ ያለውን ነገር አክሰስ ማድረግ ትችላለ ማለት ነው እዚህ ቁጭ ብለህ ለንደን ያለውን ስራ አክሰስ ማድረግ ትችላለህ፣ መስራት ትችላለህ ማለት ነው። ይሄ እጅግ በጣም አስደማሚ ጊዜ እኮ ነው የደረስነው። በዚህ አጋጣሚ፣ በዚህ ጊዜ፣ በዚህ የቴክኖሎጂ ጊዜ ወይ ጨርሰ ትጠፋለህ፣ ወይ ጨርሰ ትወጣለህ። ይህን ማወቅ እጅግ በጣም ጠቃሚ ነው ብዬ አስባለሁ። ሰቀፋዊነት ያለው ነው ይህ ዲጂታል ኢኮኖሚ ማለት ነው። ሌላው ግላዊነት የተላበሰ ነው ድሮ በፊዚካል ኢኮኖሚ እዛ ሄደህ ነው የምትጋፈጠው። አሁን ለምሳሌ መርካቶ ስትሄድ የሆነ እቃ ስትፈልግ ከሰው ጋር እየተጋፋህ ነው የምትሄዱ። ብዙ ሰው ታ ያለ ከብዙ ሰው ጋር ግንኙነት አለ። እዚህ ግን ዲጂታል ኢኮኖሚ ራስን ከመረጥክ በግላዊነት አንድ ሰው ማግኘት ትችላለህ ማለት ነው። በግላዊነት አንተ የመረጥከው ቢዝነስ ኦፖርቹኒቲ ማግኘት ትችላለህ ማለት ነው። ስለዚህ እነዚህ መርሆች ካሉት፣ ሌሎችም መርሆች ሊኖሩት ይችላሉ። በጣም ብዙ ናቸው። አሁን በጣም መሰረታዊ የሆኑ መርሆች ነው የዲጂታል ኢኮኖሚ እያየን የነበር ነው። ጥቅሞችስ ውስጥ ምንድን ናቸው? ቅድም እንዳልኳቸው አንደኛው ፍጥነት አለው። በፈለከው ሰዓት በፈለከው ሰከንድ የፈለከውን ነገር ማግኘት የምትችልበት እድል በዚህ ዲጂታል ኢኮኖሚ ነው ማለት ነው። ሌላው አክሴሲቢሊቲ ነው ተደራሽነቱ ነው። በጣም በሰፊው አለም የፈለከውን ነገር ማግኘት የምትችልበት በዚህ ዲጂታል ኢኮኖሚ ነው ማለት ነው። ሌላው ገንዘብ ቆጣቢነቱ ነው ኮስት ሚኒማይዜሽኑ ነው። ድሮ እኮ ስንት ጊዜ ነበረ። አሁን ባንክ በፋይናንስ ዙሪያ ላይ ስንሄድ፣ ሰዎች ሲጀመር ባንክ ባልነበረበት ጊዜ ስፔሻሊ ገጠር አካባቢ ስንት ሰው የሚቸገር እንደነበረ ታውቃላችሁ። ይሁን፣ አሁን በየከተማው ቢያንስ ባንክ አለ። በዛ ባንክስ እራሱ ሳያድግ ወደ ዲጂታል አለም ሳንመጣ የነበረው ነገር ሰው ይሰለፋል፣ ከተሰለፈ በኋላ ሰልፉ ይደርስበታል። ከዛ ይጽፋል። ከዛ ይፈርማል። ከዛ ወደ ሜከሩ ወደ ቴለሩ ባንክ አስተናጋጁ ሰራተኛ ሞከልን ሰራተኛ የምንላቸው ሄደን ፊርማችን እንስጣለን። አየህ ፊርማህን ትክክል አይደለም ብሎ እንደገና ይመልሰልሃል። እንደገና እንደገና ተመልሰን እንጽፋለን። ብዙ ጊዜ ይበላ ነበረ፣ ብዙ ጉልበት ይበላ ነበር። አሁን ከዚህ ዲጂታል ኢኮኖሚ ወደ ኤቲኤም መጣ። ከዚህ ደግሞ ወደ ሞባይል ባንኪንግ መጣን። አሁን ደግሞ ቴሌብር ሁሉም ነገር እየያዘው ነው ያለው። እጅግ በጣም በጣም በጣም በጥንቃቄ የሚያስፈልግበት ጊዜ ነው ያለ ነው ማለት ነው። አሁን ባንክ ላይ የምትሰሩ ሰዎች አማራጫቸውን እያያችሁ ስሩ። እሺ፣ ባንኮች ወደ አንድ እየመጡ ነው ያለ። ቆይተው ምን ይሆናል የሚለውን ነገር በየጊዜው የምናገርበት ነገር አለ። የገባ ሚስጥር አለ ማለት ነው። ስለዚህ እባካችሁ፣ እባካችሁ ጊዜው እየጠበበ ነው ያለው። ወደ አንድ መንደር እየመጣ ነው ያለው። ስለዚህ አሁን እውቀት ጥበብ የቴክኖሎጂ ኮንሽየስነስ ያለው ብቻ ነው አሁን በዚህ ዓለም ተጠቃሚ የሚሆነው ማለት ነው። አንተ አንቺ የት ነው ያለው የት ነው ያለሽ? ጥንቃቄ የሚያስፈልግ ነገር ነው ማለት ነው። ስለዚህ ጥቅሙ የዲጂታል ኢኮኖሚ ምንድን ነው ያልነው ገንዘብን ትቆጥባለ፣ ጉልበትህን ትቆጥባለ፣ ጊዜህን ትቆጥባለ፣ በፍጥነት የፈለግከው ነገር ማግኘት ትችላለ። አይ በፈለግከው ቦታ ሂደህ ሳይሆን በሞባይልህ በዲጂታል ኢኮኖሚ ኦንላይን የፈለከውን አክሰስ ማግኘት ትችላለህ። እነዚህ ሁሉ ጥቅሞች የተወሰኑ አይደለም። እጅግ በጣም እየጨመሩ የሚሄዱ ጥቅሞች ያሉበት ጊዜ ላይ ነው ያለ ነው። ዲጂታል ማርኬቲንግ ብቻ ሳይሆን ዲጂታል ኢኮኖሚ መሰረታዊ እውቀት ሊኖርህ ይገባል ብዬ አስባለሁ። እንደዚህ ከሆነ አሁን በዚህ ጊዜ ደሃ ነኝ፣ አሁን በዚ ጊዜ ሰው የለኝም፣ አሁን በዚህ ጊዜ ጊዜ አቅም የለኝ የሚባልበት ጊዜ አይደለም። ያለው ባለበት ጊዜ ባለበት ሰዓት ባለበት ስራ ላይ እነዚህ የቴክኖሎጂ ስራዎች እያወቅ እነዚህ በዚህ ኤአይ የሚባለው አርቲፊሻል ኢንቴሊጀንስ ያመጣውን ኦፖርቹኒቲ መጠቀም ከቻልክ አንተ እርግጠኛ ነኝ በአጭር ጊዜ በአንድ አመት፣ በሁለት ዓመት ዌልዚ የሆነ ፐርሰን ትሆናለህ። በጣም ባለጸጋ የሆነ ሰው መሆን ትችላለህ። ይህን ነገር ማወቅ ደግሞ መሰረታዊ የሆነ የዚህ ክፍለ ጊዜ የዚህ ዘመን ተጠቃሚ የምትሆንበት እድል መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ሳብስክራይብ አድርጋችሁ ውጡ። አመሰግናችኋለሁ። እወዳቸዋለሁ። ሰናይ ጊዜ